ኢትስዊች የቢዝነስ ዘገባ አጋራችን ነው። እጅ ጋር ገና መሰግናለን። እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በ2018 በጀት አመት ፕሮጀክቶችን በተሻለ ለመፈጸም ከሰባ በመቶ በላይ በጀትን ለካፒታል ስራ ለመዋል መታሰቡን የባህር ዳር ከተማ አስተዳደር ገንዘብ መምሪያ ገለጸ። በበጀት አመቱ ተጀምረው ያልተጠናቀቁ ፕሮጀክቶችን ከማጠናቀቅ ባለፈ አዳዲስ ፕሮጀክቶችም እንደሚሰሩ ም ነው መምሪያው የገለጸው። በቀለት ሾመ ተጨማሪ አለው የባህርዳር ከተማ አስተዳደር በ2017 በጀት ዓመት ከጸደቀው 42 ቢሊዮን ብር ውስጥ ከ66 በመቶ በላይ ለካፒታል ስራ መዋሉን ከከተማ አስተዳደሩ ገንዘብ መምሪያ የተገኘው መረጃ ያሳያል። ከተማ አስተዳደሩ ለረጅም ጊዜ ተጀምረው ያልተጠናቀቁ ፕሮጀክቶችን ጨምሮም አዳዲስ ፕሮጀክቶችን ጀምሮ በማጠናቀቅ በኩል የተሻለ አፈጻጸም መኖሩን የባህር ዳር ከተማ አስተዳደር ገንዘብ መምሪያ ኃላፊም ወይዘሮ አጸደምን ዋጋው ገልጸዋል። በከተማችን ከ2011 ጀምሮ የተንከባለሉ ያደሩ ፕሮጀክቶች አሉ። እነሱን ኦልሞስቶል በሚባል ደረጃ እያጠናቀቅን ነው ያለነው። ሌሎች አዳዲስ የመንግስት ኢኒሽቲቭች አሉ እና ኮሪደር ልማት የመሰሉ ፕሮጀክቶች እነሱን ለምረቃ ዝግጁ አድርገናል፣ ጨርሰናል። ውሉም ወስድ ማለት ነው። አንድ አመት ባልሞላ ጊዜ አዲስ ፕሮጀክቶችን አቀደን ፈጽመናል። ምራፍቱ የኮሪደር ልማት ፕሮጀክቶች አሉን። እንደ ሞሰብ አይነት ኢኒሺያቲቭ ፕሮጀክቶች አሉ፣ እነሱን እያስቀጠልን ያለነው በ2018 በጀት ዓመትም ህብረተሰቡን ባሳተፈ መልኩም የፕሮጀክት አፈጻጸማቸውን ለማሳደግ አልመው እየሰሩ መሆናቸውን መምሪያ ኃላፊዋ ጠቅሰዋል። ከተማው ፍላጎት ከአመት አመት እየጨመረ ነው ያለው የመልማት ፍላጎቷ። ይህን ለማሳካት ደግሞ የተለያዩ የገቢ አማራጮችን ተጠቅመን እየሰበሰብን ያለ ነው። የገቢ አርስቶችን ማስፋት ችለናል። አዲስ የገቢ ግብር ማሻሻያ አዋጅ አለ። እሱም አንድ ድጋፍ ነው፣ ትልቅ አቅም ስለሆነ የተለያዩ ፕሮጀክቶችን በመንደፍ ከህብረተሰብ ተሳትፎ በማሰባሰብ ቀሪ ፕሮጀክቶቻችንና አዲስ የምንገነባቸው እነሱን በብረተሰብ ተሳትፎ በመንግስት አቅም በሌሎችን ሌሎችን የፋይናንስ ፋይናንስ አማራጮችን በመጠቀም 2018 ከፍ ያለ በጀት አቀደን ከፍ ያለ ገቢ ወደ 10 ሚሊዮን ብር ለመሰብሰብ ነው፣ ገቢ የተያዘው በዛ ልክ ራሳችን ሬዲን አድርገን እየሰራን ያለነው በበጀት አመቱ ከተማ አስተዳደሩ ከሚያጸድቀው በጀት ውስጥ ከሰባ በመቶ በላይ የሚሆነውን ለካፒታል ስራዎች በመዋል ወጪ ቆጣቢ በሆነ መልኩም ፕሮጀክቶች ይሰራሉ ብለዋል መምሪያ ኃላፊዋ። አስገዳጅ ለሆኑ ወጭ ብቻ ነው የስራ ማስኬጃ ወጭ የምንይዘው። ከዛ ውጭ ብዙ ፐርሰንት ከሰባ ፐርሰንት በላይ ለካፒታል ፕሮጀክት አድርገን የከተማውን የመልማት አቅም በፍጥነት እያካሄድን ያለንበት ሁኔታ አለ። የትኩረት አቅጣጫችንም ለታለመለት አላማ ማዋል፣ የሀብት ፍታዊነትን ማረጋገጥ፣ የሕብረተሰቡን የከተማውን የመልማት አቅም ማሳደግ፣ በሕብረተሰቡ ተሳትፎ እንዲገነቡ ማድረግ፣ ባለቤቱን ሕብረተሰቡን ባለቤት ማድረግ ትለው አቅማችን እሱ ነው። ከነበረው ከሶስት አራት አመት ወደኋላ ሄደን ስናይ ና አሁን አፈጻጸማችን እያመጠ ያሉ በጥፍ በሁለት እጥፍ እያደገ ያለበት ሁኔታ፣ ወጪ ቆጣቢ በሆነ መንገድ ፕሮጀክቶችን እያከናወን ያለንበት ሁኔታ ነው ያለው። የከተማዋ ነዋሪዎች የመልማት ፍላጎት በየጊዜው እየጨመረ ሲሆን ይህን ታሳቢ ያደረጉ ስራዎችን እየሰሩ መሆናቸውንም መምሪያ ኃላፊዋ ጠቁመዋል። በበጀት ዓመቱ ሀያ አምስት ሺህ የሚሆኑ ወጣቶችን በቋሚና ጊዜያዊ ስራ እድል ተጠቃሚ ለማድረግ አቅዶ እየሰራ መሆኑን የምዕራብ ጎንደር ዞን ስራና ክህሎት መምሪያ ገለጸ። ባለፈው በጀት ዓመት ለስራ እድል ፈጠራው እንቅፋት የነበሩትን የብድር አቅርቦትና የጸጥታ ችግሮችን በመቅረፍ እቅዱን ለማሳካት እየተሰራ መሆኑንም መምሪያው ገልጿል። አድኖ ማርቆስ ተጨማሪ አለ። ምዕራብ ጎንደር ዞን ለስራ ድል ፈጠራ ሰፊ ጸጋ ካለባቸው አካባቢዎች መካከል ይጠቀሳል። ይህን መሰረት በማድረግ በዞኑ በየአመቱ ለበርካታ ወጣቶች የስራ ድል እንደሚፈጠር የተናገሩት የዞኑ ስራና ክህሎት መምሪያ ኃላፊ ኤፍሬም ወርቁ ባለፈው በጀት ዓመት ከ26,000 በላይ ለሚሆኑ ወጣቶች የስራ ድል ለመፍጠር ታቅዶ ከ19,000 በላይ ለሚሆኑት በቋሚና ጊዜያዊ የስራ ድል መፈጠሩን ተናግረዋል። ምዕራብ ጎንደር ዞን ሰፊ ጸጋ ያለው ዞን ነው። በ2017 ዓ ም እንፈጽማለን ብለን ካቀድ ነው 26,600 አካባቢ ወጣቶች በቋሚና በጊዜያዊ የስራ ዕድል እንፈጥራለን ብለን አቅደን የቅዱን 74% በጊዜያዊ እና በቋሚ የስራ ዕድል ኦልሞስት በቋሚ ወደ 12,600 በጊዜያዊ 6,600 አካባቢ ወጣቶችን የስራ ዕድል ፈጥረናል ማለት ነው። በዞኑ የተከሰተው ግጭት በስራ ድል ፈጠራ ተግባሩ ላይ ተጽዕኖ አሳድሮ ነበር ያሉት መምሪያ ኃላፊው የብድር አቅርቦት በታቀደው ልክ አለመገኘትም አፈጻጸሙ ላይ ተጽዕኖ አሳድሮ ነበር ነው ያሉት። ወረዳዎችን እና ቀበሌዎችን ተንቀሳቅሰን ለመስራት ከፍተኛ ሆነ የጸጥታ ችግር የተፈጠረብን፣ የግንዛቤ ፈጠራ፣ ብድር አቅርቦት ችግር፣ የተለያዩ ስራዎችን ለመስራት እንደሚታወቀው ሰፊ ችግሮች ተፈጥረዋል። የተለያዩ የመሰረተ ልማት ለማሟላት ይሄ ጽንፈኛው ሀይል ከፍተኛ ጉዳት ነው ያደረሰብን በዞናችን ኢኮኖሚ በባህላዊም ነገሮች የተሰራው ስራ በጣም በችግር ያሳልፍንበት። ከጸጥታው በተጨማሪ የነበረው ችግር ምንድነው? ለወጣቶች በሰፊው የብድር አቅርቦት አለመገኘት እኛ ባሰብነውና ነውና ባቀድነው ልክ ብድር አልነበረም። በ2017 የተፈጠረ ያለውን አንጻራዊ ሰላም በመጠቀም በተጀመረው በጀት ዓመት ከ25000 በላይ ለሚሆኑ ወጣቶች የስራ እድል ለመፍጠር እቅድ መያዙን አቶ ኤፍሬም አንስተዋል። ለዚህም የስራ እድል መፍጠር ያጸጋዎችን የመለየት ባለፈው ዓመት የነበረውን የብድር አቅርቦች ችግር የመቅረፍና ሌሎች አስፈላጊ ቅድመ ዝግጅቶች ተደርገዋል። በየትኛው የስራ ዘርፍ ነው ወጣቶችን ልናሰማራበት ምንችላቸው የሚሎች ከወረዳዎች እና ከከተሞች ጸጋዎችን ሙሉ በሙሉ ተረክበን ይዘናል። በነዛ ጸጋዎች መሰረት አድርገን በዚህ ዓመት ልንፈጥር ያስብ ነው። በቋሚ በጊዜ ምንድን ነው የሚለው እስከታች ድረስ በእቅዳችን መሰረት ርብርብ እያደረግን ነው። ይህን ለማድረግ ምቹ ለማድረግ ደግሞ የብድር አማራጮች ቀርበዋል። በ2018 እነሱን የብድር አማራጮች ደግሞ መሰረት በማድረግ የጀመርናቸው ስራዎች አሉ። አሁን ባለው ተጨባጭ ሁኔታ 16 ሚሊዮን ብር ለወጣቶች ብድር አመቻችናል። በማኑፋክቸሪንግ ዘርፍና በግብርና ዘርፍ በተለይ ልማት ትሩፋት ላይ የተሻለ ስራ ወጣቱን ተጠቃሚ በሚያደርግ ስራ ኢንተርፕራይዞችን በማደራጀት እያደረግን ያለው ጅምሮች ካሁኑ ያሉት ተስፋ ሰጪ ስራዎች እየተሰሩ መሆኑን ለመግለጽ ነው። ምዕራብ ጎንደር ዞን እንደ እርሻ ልማት፣ እንስሳት እርባታ፣ ማኑፋክቸሪንግ፣ ንግድና መሰል ያሉ የስራ እድል መፍጠር አማራጮች እንዳሉት ተገልጿል።